ብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እ ሆየ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትሩን የአራት ኪሎ ሸማቂ ኃይል እንዲሆን አድርገናል ሲሉ አመራሩ ተናገሩ። ጀነራል አበባው ታደሰ በሰራዊታቸው ላይ በአማራ ክልል ከደረሰው ጉዳት በኋላ ወደ ጎንደር ተጉዟል። በክልሉ በተለይም በሰሜን ጎንደር ዞን ጎልድ ያቀርብ ርቀት ዛሬ ሙጊያ መደረጉና የድሮውን ቅኝት መካሄዱም ታውቋል። በሌላ በኩል በክልሉ አንድ ባለስልጣን ታግተው ከሰነበቱ በኋላ የተለቀቁበት ሂደት መነጋገሪያ ሆኗል። በቀዳሚነት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ ወታደራዊ አዛዡ በ10 ሺዎች መርጦ መከላከያን እየተቀላቀሉ ነው፣ ለቀጣይ ተልእኮም እየተዘጋጀ ነው ሲሉ ተደምጧል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ በቤተመንግስት መንግስት የመከላከያና የክልል የጸጥታ ኃይሎች አመራሮችን ጠርተዋል። ትሰሙታላችሁ። የህወሀት ጽህፈት ቤት የኢትዮጵያ መንግስትን ሪፖርት ውሸት ሲል ገልጿል። ማህበሩ በበኩሉ አሁን ጅብ ከሚበላይ ከመዋጋት ውጭ ምን ምርጫ ያለኝ የሚል ሁኔታ ተፈጥሯል ሲል አሳውቋል። እነዚህን መረጃዎችንም እንመለከታለን። ግብፅ ፕሬዚዳንቱ በግድቡ መገኘታቸው እንዳስቆጣ ታሳውቃለች። ወደ ጸጥታው ምክር ቤት ደብዳቤ ጽፋ የነበረችው ካይሮ የተገኙ ጥቂት ሀገራት መሪዎች እንዳዘነችባቸው እያሳወቀች ነው። ሌላኛው መረጃችን ነው። የቀድሞ የፈረንሳዩ ፕሬዝደንት ኒኮላስ ሳርኮዚ ለምርጫ ቀስቀሳ ከጋዳፊ ገንዘብ በመቀበላቸው እስር ተፈረደባቸው። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ የአራት ኪሎ ሸማቂ ኃይል እንዲሆን አድርገናል ሲሉ አመራሩ ተናግሯል። ጀነራል አበባው ታደሰ በሰራዊታቸው ላይ በአማራ ክልል ከደረሰው ጉዳት በኋላ ወደ ጎንደር ተጉዟል። በክልሉ በተለይም በሰሜን ወሎ ዞን ወልዲያ ና ላሊበላ ቅርብ ርቀት ዛሬ ውጊያዎች ሲደረጉና የድሮን ቅኝትም ሲካሄድ መዋሉ ታውቋል። በሌላ በኩል አንድ ባለስልጣን ታግተው ከሰነበቱ በኋላ የተለቀቁበት ሂደት መነጋገሪያ ሆኗል። እገታ፣ ስምሪት፣ ምርኮ፣ ሞት፣ ስብሰባ፣ የመንገድ መዘጋት ወዘተ በክልሉ አሁን ያለው ነባራዊ ሁኔታን የሚገልጹ ሁኔታዎች ናቸው። ትናንት በወሎ ቀጠና ግዳን ሙጃ ላይ የነበረው ደግሞ ሁነኛ ማሳያ ነው። ሞርታር እና ዲሽቃ ብሬን ና ክላሽንኮብ ወታደራዊ ተሽከርካሪና በመቶዎች የሚቆጠሩ የመከላከያ ሰራዊቱ አባላት የተማረኩበት በመቶዎች የሚቆጠሩ ኢትዮጵያውያን በወታደራዊ መለዮ ለሞትና ና ለጉዳት የተጋለጡበት በዚህ ቀጠና ዛሬ ሙጋው ቀጥሎ መዋሉም ተሰምቷል። የፋኖ ኃይሎች ከወልዲ ቅርብ ርቀት ያሉት እንደ ቃሊም ና ሳንቅ ያሉ ከተሞች ውስጥ ጨምሮም የወረዳ መቀመጫ ከተሞች ወደ ሆኑት ስታይጅ ሙጃ ብልባላ ወዘታ በመግባት ጥቃቶችን አድርሷል። መቄት ጉባላፍቶ፣ አንጎት ወዘት ወረዳዎች በአመዛኙ ከሰራዊቱ ቁጥጥር ውጭ መሆናቸው ነው የተነገረው። በዚህ ቀጠና ዛሬ በዋለው ውጊያ እንደዚሁ በመቶዎች የሚቆጠሩ ኢትዮጵያውያን በሁለት ወገን ሆነው መስዋዕት ሆኗል። ሀገሩን እንዲህ ባላል አስፈላጊ እርስ በርስ ጦርነት ውስጥ የከተተው የብልጽግናው አገዛዝ በዚሁ አካባቢ የድሮን ቅኝት ማድረጉም ተሰምቷል። በርካታ ወታደሮች በፋኖ ኃይሎች ተማርከው የታዩበት አጋጣሚም የዓለም አቀፍ የመገናኛ ብዙሃን ጭምር መነጋገሪያ መሆኑ አልቀረም። ዛሬም የኢትዮጵያ ስንበርስ በርስ ጦርነት እየተነሳም ቀጥሏል። የኮሜን ዌልዙ ፕሮፌሰርና የቀድሞ የቢቢሲ ጋዜጠኛ ማርቲን ፕላውት የፋኖ ኃይሎች በምስራቃዊ አማራ ያደረሱት ጥቃት ከባድ መሳሪያና በርካታ ወታደር እንዲማርኩ የሚያስችል አቅማቸውን ያሳየ ሆኗል ሲል ገልጿል። ያለፉት ሁለት ቀናት ሁነት ፊልድ ማርሻል ብርሃኑ ጁላም ከወራት በፊት የተናገሩትን ተጠናቀው ዋሻና ገዳም ገብቷል ያሉበት ንግግር በድጋሜ ለማስታወስ ያስገደደ የተወሰደ ነው። አሁን 90 ፐርሰንት በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90 ፐርሰንት መተናቸው የቀረው 10 ፐርሰንት በዱር በገደል በዋሻ በገዳም እየተደበቀ መከላከያ ሰራዊት ሽፍታ ለቃሚ አይደለም። የክልሉ የጸጥታ ቀውስ መገለጫ የዚህ አካባቢው የትናንትና የዛሬ ውሎ ብቻ አይደለም። በሌሎች አካባቢዎችም የደፈጣ ጥቃቶች ደርሰዋል። በሰሜን ሸንጾ ከያገምዛ ውስጥ፣ በጎጃም ቀጠና ከረቡ ገበያ ደብረ ማርቆስ መንገድ እንደዚሁም ሰቀላ አቅራቢያ የደረሱትም ጥቂት አብነቶች ይሆናሉ። ማህበራዊ ቀውሱን በተለያየ ዘርፍ ሲቀጥል አገዛዙ ከባህር ዳር በሞጣ አዲስ አበባም ጎጃምን ከሎ የሚያገናኙ አውራ መንገዶችን ከዘጋም ወራት እየተቆጠሩ ነው። አሁን በአማራ ክልል ከባህር ዳር ወልዲያ መንገድ ደቡብ ጎንደርና ሰሜን ወሎ ቀጠና በተለይም ድልብ ተብሎ በሚጠራው አካባቢ የተከፈተውን የተኩስ ልውውጥ ተከትሎ በርካታ ተሽከርካሪዎች ጉዞ ካቆሙም ቀናት እየተቆጠሩ ናቸው። ትናንት የውጊያ ቀጠና በነበረው ወሎ ቀጠና ኮምቦልቻ የነበሩት ጄኔራል አበባው ታደሰ ደግሞ ከአመራሮቻቸው ጋር በዛው በመከሩ ማገስት ዛሬ ደግሞ ወደ ጎንደር ተጉዟል። ይህም በቀጠናው ያለውን ነባራዊ ሁኔታ ለመገምገም ያለመ እንደሆነ ነው የተገለጸው። በጎንደር ቀጠና ያለው የሰላምና የጸጥታ ሁኔታ በርካታ ለውጦች የታዩበት ነው ይላል የዛሬው ግምገማ ትናንት በወሎ ቀጠና ባለው ሁኔታ ዙሪያን በተመሳሳይ ተገልጾ እንደነበር የሚታወስ ነው። እንዲያም ሁኖ በአማራ ክልልም ይሁን ጥቂት በማይባሉ የሀገሪቱ አካባቢዎች አገዛዙ ቁጥጥር ወታደራዊ አዛዦች እንደሚሉት ያለ አልሆንም። አገዛዙ ቁጥጥር አለ በሚላቸው የሀገሪቱ አካባቢዎችም ሰራዊቱን በሰፊ ያሰማራባቸው ያልታወጀ ኮማንድ ፖስት ውስጥም የሚገኙ ናቸው። የፋኖ አመራሩ አስረስ ማለ ደግሞ እኛ በህዝብ መሀልን ሄዳለን፣ ብልጽግናና መሪው ግን በወታደሮች የሚጠበቅ ከህዝብ የጠፋታ ሆኗል ሲሉ አንስተው ፍትህን ከመለመን ለፍትህ ወደ መታገል ተሸጋግረናል ሲሉም ያብራራሉ። የአብይ አህመድን መንግስት ደግሞ የአራት ኪሎ ሸማቂ ሆኗል ባይ ናቸው። በእኛ ተጋድሎና ጽናት አብይ አህመድን የኢትዮጵያ መንግስት መሪ ሳይሆን በተግባር የአራት ኪሎ ሸማቂ ማድረግ ችለናል። የሆኖ ሆኖ በአማራ ክልል ያለው የጸጥታ ቀውስ ሌላ መገለጫ የሚሆነው ደግሞ እገታ ነው። ከሰሞኑ በጎንደር ቀጠና ደብረ ታቦር አቅራቢያ የአንድ ታዋቂ ባለሀብት እገታ መነጋገሪያ ሆኖ ሰንብቶ ነበርም። በቅርቡ ደግሞ አንድ የሰሜን ጎጃም ዞን የብልጽግና ሹም መታገታቸው በተለያየ መንገድ ሲገለጽ ሰንብቷል። ከአምስት ቀናት በፊት ታግተው የነበሩት የዞኑ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ ታከለ ሙርጌታ ተለቀቁ ሲል መንግስታቸው አሳውቋል። የብልጽግናው መንግስት በባህር ዳር ዙሪያ የሚታገቱበትን ባለስልጣን ያስለቀኩት በጸጥታ ኃይሎች ያላሰለሰ ጥረት ነው ማለቱ ግን ብዙዎችን ሳያስገርም አልቀርም። አንድ ለጉዳዩ ቅርበት ያላቸው ሹም ለኢትዮ ፎረም እንደተናገሩት ባለፉት ቀናት ከመንግስት ካዝና ከተለያዩ ሴክተር መስሪያ ቤቶች በተለያዩ ሰዎች በኩል ገንዘብ እንዲዋጣና ለታገቱት እኒህ የብልጽግና ባለስልጣን ማስለቀቂያ እንዲከፈል ታዞ ነበር። አሁን እኒህ ባለስልጣን መለቀቃቸው የተነገረ ሲሆን ይህ ገንዘብ ተከፍሎ ወይስ በሌላ መንገድ የሚለውን ግን መረጃው እንደሌላቸው አንስቷል። የሆኖ ሆኖ ብልጽግና እንኳን የዜጎቹን ሰላምና ደህንነት መጠበቅ ባለስልጣኖቹን ለማስለቀቅ የሚደራደርበት ሁኔታ እንዳለ ግን የሚያመላክት ሆኗል። እንዲህ ያለው ነገር ከዚህ በፊትም በኦሮሚያ ክልል ተከስቷል። ሌትናንት ጀነራል ይልማ ምርዳሳ ቤት የሰቤ በኦላ ተያዘ ብለው የታጣቂዎችን ቤተሰብ አሳግተዋል። አቶ መልስ አብዲሳ ደግሞ ጎላጃቸውን ከእገ ያስለቀቁት በገንዘብ ተደራድረው እንደነበር የሚታወስ ነው። ይህ በእንዲህ እንዳለ ወታደራዊ አዛዡ በርካቶች መርጠው መከላከያን እየተቀላቀሉ ነው፣ ለቀጣይ ተልእኮም እየተዘጋጀን ነው ብሏል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ በቤተ መንግስት የመከላከያና የክልል የጸጥታ ኃይል አመራሮችን ጠርተዋል። የጸጥታና የደህንነት ምክር ቤቱ ስብሰባ በሚል ባለፈው ሳምንታት ተደጋጋሚ ስብሰባዎች መደረጋቸው ይታወቃል። ጠቅላይ ሚኒስትሩም ወታደራዊ አዛዦችን ጠርተው በቤተ መንግስት ማነጋገራቸው ይታወሳል። ፕሬዝደንቱም ሰሞኑን የማዕረግ ሽልማት ሲሰጡ ነው የታዩት የዚህ ዓመት መጀመሪያ ና ያለፈው ዓመት መጨረሻ ሳምንታት ዋነኛ ሁነቶችም የጦረኛ አገዛዝ መገለጫዎች ናቸው። ዛሬም ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህም ከፌደራል ከአዲስ አበባና ከኦሮሚያ ክልል የጸጥታ አመራሮች ጋር ውይይት ማድረጋቸውን ይፋ አድርገዋል። የአደባባይ በዓላት በመጡ ቁጥር የሚባለው ጠንካራ ዝግጅት አድርገናል የሚለውን ማሳውቋል። ሁሉም የጸጥታ ተቋማት በቴክኖሎጂ ጭምር የታገዘ የተሟላ ዝግጅት አላቸው ሲሉም አቶ ተመስገን ገልጿል። ከዚህ ጎን ለጎን ከሰሞነኛው ወታደራዊ ከአዛዦቹ የማዕረግ እድገት ጋር በተያያዘም የሚነሱ ጉዳዮችም እንደቀጠሉ ናቸው። ጀኔራሎቹ በመገናኛ ብዙኃን እየወጡ ስለ ቀጣዩ ተልኳቸው ንግግር እያደረጉ ናቸው። የሰው ሀብት መምሪያው ሌትናንት ጀነራል አጫሉ ሸለማንዱ ይሆናሉ። እሳቸውም መከላከያን ወደው በርካታ ወጣቶች በአስር ሺዎች እየተቀላቀሉ ነው፣ አዛዦች ማዕረግ እየተሰጣቸው ያለው ለቀጣዩ ተልኳችን ሲባል ነው ሲሉ ተሰምቷል። ብዙ በሺዎች አስር ሺዎች የሚቆጠሩ ወጣቶች መከላከያን መርጦ ይገባሉ ሰው ለመሾም ጥሩ ነገር ሰርቶ መምጣት አለበት። ሹመት ሲሰጠው ግን ተጨማሪ ግዳጅና ተልእኮ መሸከም እንደሚገባ ታሳቢ ተደርጎ ነው የሚሰጠው። የጀኔራሉ በፍላጎት ሰራዊቱን በርካታ ወጣቶች እየተቀላቀሉት ነው የሚለው ንግግር በበርካቶች ዘንድ ፌዝ ተደርጎ መቆጠሩ፣ ቆይቶም ቀጣይ ተልእኮ የሚለው ግን ተደጋግሞ የሚነሳ ሆኗል። ከሰሞኑም ፕሬዚደንት አያዝቀ ስላሴ ይህንን ሲናገሩ ተደምጠው ነበርም ይህ ማድረግ የኢትዮጵያ መንግስት የመላው የኢትዮጵያ ሕዝብ ፍቅርና ክብር ተደምሮ የተሰጠ የሀገር ውለታ የልብ ምስጋና እንዲሁም የጽናትና የቀጣይ ስራ ግዳጅ መታሰቢያና ማመላከቻ ነው። በህዝብ ና በታጣቂ ኃይሎች የተፈጠረበትን ተጽዕኖ ተከትሎ የብልጽግናው አገዛዝ በጊዜያዊነት እየተጠቀመ ያለ ፕሮፓጋንዳ ወይንስ ያገዛዙ ሌላ የጦርነት ምዕራፍ የሚለው ግልጽ ባይሆንም የብልጽግናው ባለስልጣናትና ወታደራዊ አመራሮች ግን ቀጣዩ ዘመቻችን ወደ አሰብ ነው በሚል በተደጋጋሚ እያስተጋቡ ናቸው። የህወሀት ጽህፈት ቤት የኢትዮጵያ መንግስትን ውሸታም ሲል ገለጸም። ማህበሩ በበኩሉ አሁን ጅብ ከሚበላይ ከመዋጋት ውጭ ምን ምርጫ አለኝ የሚል ሁኔታ ተፈጥሯል ሲል አሳውቋል። በክልሉ በተለያዩ ስፍራዎች የሚገኙ ተፈናቃዮች የአምስት ዓመታት ተማጽኖ ያለ ልባት እንደቀጠለ ነው። ከሰሞኑ ከካምፕ በጅብ የተበላውን ህፃን ተከትሎ የወልቃየት ሲቪል ማህበረሰብ የተሰኘው ድርጅት ባወጣው መግለጫም ይህ ክስተት የተለመደ አሳዛኝ አደጋ ብቻ አይደለም፣ ለአመታት ደህንነቱ ባልተጠበቀ ጊዜያዊ መጠለያ ውስጥ እንድንኖር በመገደዳችን የመጣ ቀጥተኛ ውጤት ነው። የፕሬቶሪያው የሰላም ስምምነት ሰነድ ወደ ቀያችን እንዲመልሰን ቃል ቢገባም ከሶስት ክረምቶች በኋላም ታናናሽ ወንድሞቻችን ካውሬ መከላከል የማንችልበት መጠለያ ውስጥ እንገኛለን ሲል አሳውቋል። በእርግጥ በኢትዮጵያ መንግስት በኩል እንደ ዜጋ እንቆጠራለን ል ሲልም ጠይቋል። ለተባበሩት መንግስታትና ለዓለም አቀፉ ማህበረሰብ በሚልም ከተመልካችነት ብቻ ወጥታችሁ ኃላፊነት ያለባቸው አካላት የሰላም ስምምነቱን እንድታስከብሩና እንዲተገበርም ጫና እንድታደርጉ ደህንነታችን በጠበቀ መልኩ ወደ ማርክ ቀያችን የምንመለስበትን ሁኔታ እንድትፈጥሩ ሲልም ጥሪ አቅርቧል። የማህበሩ አንድ አመራር ተፈናቃዮችን ህወሀትም የሆነ የፌደራል መንግስቱ መጠቀሚያ እያደረጓቸው ነው ሲሉ ይገልጻሉ። አሁን በተፈናቃዮች ዘንድ የተፈጠረው ሁነት በጅብ ከምንበላ መዋጋት ነው፣ ሌላ ምርጫ አለን ወይ የሚል እየሆነ ነው ሲሉም አክሏል። ጥሩ የፖለቲካ መጫዋች ሆኖለታል ብለን ነው እናስብ ግን እነዚህኞቹ ብቻ አይደለም፣ እንደዛ የሚሰሩት ራሱ ፌዴራል መንግስት ፈቃደኛ አይደለም። ፌዴራል መንግስቱ ፈቃደኛ አይደለም። አሁንም እንደ ዜጎቹ እየቆጠረን አይደለም ብለን ነው የምናምነው። ጅብ እየበላኝ ነው ሰው ከመወቀት ውጭ ምን ድላለኝ የሚል ወጣት እንዲፈጠር ነው እያደረጋል። የትግራይ ውስጣዊ ክፍፍል የፈጠረው ምቹ ሁኔታ የክልሉ ተፈናቃዮችና ግዛቶችን የመመለስ የአራት ኪሎ አስተዳደር ኃላፊነቶች እንዲዘነጉ እያደረገ ስለመሆኑ የበርካቶች እምነት ነው። እንኳን እነዚህን መሰረታዊ ጥያቄዎችን መመለስ ቀርቶ ተጨማሪ ክልከላዎች ናቸው በብልጽግናው ዘንድ ባለፉት ወራት ሲፈጸሙ የቆዩት። ከዚህም ባሻገር ወደ ጦርነት ሊገቡ ነው፣ ከገቡ ደግሞ የምንጓጓውበት ቴክኖሎጂ ነው እንደ ድሮም አይደለም የሚል ማስጠንቅ ይከተላል። እኛ እኮ የቀደመውን ጦርነት ጨርሰነው አሸንፈንም ነው ፕሪቶሪያ ላይ የሰላም ስምምነትን የተፈራረምነው የሚለው ደግሞ ጠቅላይ ሚኒስትሩን ጨምሮ ሲነገር የሚሰማ ጉዳይ ነው። ሕወሓት ደግሞ ይህንን ውሸት ሲል ይመልሳል። የድርጅቱ ጽሕፈት ቤት ኃላፊ ወይዘሮ ፈትሎር ገብረ እግዚአብሔር ሞንጀሪኖ ከሰሞኑ በነበረ አንድ መድረክ ላይም ይህንን ሲናገሩ ተሰምቷል። መንግስቲ ኢትዮጵያ ስዕርና ክኣልኩ እየፈሪመ ይብል ሱሓሶት እዩ ከጥፈ እናንተ ዝኽእል ነይሩ ወይ ናሕ ሰየልና

የኢትዮጵያ መንግስት በጦርነት ማሸነፍ ስለቻልኩ ነው የፈረምኩት ይላል። እሱ ውሸት ነው። ሊያጠፋን የሚያስችል አቅም ቢኖረው አይኑን አያሽም ነበርም። ሊደራደሩ የሄዱ ሰዎቻችንም ለትግራይ እየበለጠ የሰሩ ነው የሚመስላቸው። በመስዋዕትነት የተፈረመ ስምምነት ለግላቸው ሊያደርጉ ሲሞክሩም እንሰማለን። ይህን በትግራይ ወጣት ደም እንደመቀለድ ነው የምንቆጥረው። በህዝባችን መስዋዕትነት ነው ስምምነቱ የተፈረመው። እንደ ህዝብ የቀጠልነው በዛ መስዋዕትነት ነው። ባለፉት ሶስት ዓመታት ሰላማዊ ትግል ላይ ነው ያለ ነው። ተፈናቃይና ግዛቶቻችን አልተ አልተመለሱም ። አገልግሎቶች መጀመሪያ እንደነበረው ተስፋ መጠን አይደሉም። ፖለቲካዊ ውይይት አልተጀመረም። ከዛም አልፎ ህወሀት እውቅና የለውም ተብሎ ነው ያለው። እራሱን እያጠናከረ እኛን ግን እየበታተንና እያዳከመ ነው የቀጠለው የፌዴራል መንግስቱ። ለዚህ ደግሞ በውስጣችን የተፈጠረው ልዩነትናም ከኛ የወጣው ካህዲ ኃይል አንድነትን ከማጠናከር ይልቅ ከዛ በተቃራኒው ነው የተጓዘው። መጀመሪያ ተራኤን ዝነራ ተስፋታት ናይ ግልጋሎት መሀብ ገለመለ ገለመለ ግብጽ ፕሬዝደንቱ በግድቡ መገኘታቸው እንዳስቆጣት ገለጸች። ወደ ጸጥታው ምክር ቤት ደብዳቤ ጽፋ የነበረችው ካይሮ የተገኙ ጥቂት ሀገራትንም እንዳዘነችባቸው እያሳወቀች ነው። የህዳሴው ግድብ ምርቃት አሁን መነጋገሪያ ሆኖም ቀጥሏል። ይህ ግድብ የኢትዮጵያውያንን የማድረግ አቅምም የብልጽግናው የዲፕሎማሲ ኪሳራንም በአንድ ጊዜ ያሳየ ሆኗል። ድግሱን ለማድመቅ ዓለምን የዞሮ ብልጽግና እንግዶቹ ቀርተውበታል። ኤሌክትሪክ የሚገዙ ጥቂት ሀገራት ግን ተገኝቷል። የኬንያው ፕሬዝደንት ዊሊያም ሩቶ ደግሞ አንዱ ናቸው በግድቡ ምርቃት በነበራቸው ንግግር ላይም ይህንኑ የኤሌክትሪክ ግዥን በተመለከተ ገልጸው ነበር ፕሬዚደንት ሩቶ በስነ ስርዓቱ ላይ ባደረጉት ንግግር የኢትዮጵያ የህዳሴው ግድብ ሀገራዊ ፕሮጀክት ብቻ ሳይሆን ፓን አፍሪካዊ መገለጫ ነው ሲሉ አሞካሽተውታል ሀገራቸው ከግድቡ ከሚመነጨው ኤሌክትሪክ ኃይል የተወሰነ ለማግኘት የኃይል ሽያጭ ስምምነት ለመፈረም ዝግጁ መሆኗን ማሳወቃቸውም አይዘነጋም የሆኖ ሆኖ ግብጽ የተገኙ ጥቂት ሀገራትን ጉዳይም እንዳላስደሰታት እየገለጸች ነው በታላቁ የኢትዮጵያ ህዳሴ ግድብ ርቃት ምርቃት ላይ ፕሬዚደንት ዊልያም ሩቶ ከተገኙ በኋላ ዝግጅቱ በናይል ተፋሰስ ውሃ ላይ እየተካሄደ ያለውን ድርድር የሚያበላሽ ነው በማለትም ስጋቷን በመጥቀስ ነው ግብጽ ቁጣዋን ያሰማቸው። በኬንያ የግብጽ አምባሳደር ሀተም ዩስሪ ሆስኒ ለሀገሪቱ የመገናኛ ብዙሀን እንደተናገሩት የግድቡ ግንባታ ዓለም አቀፍ ህግጋትን የሚጻረርና የተደረሱ የህግ ማዕቀፎችን የማያከብር ነው ብሏል። ግብጽ እያንዳንዱ የናይል ተፋሰስ ሀገራት በኤሌክትሪክ ኃይል ከውሃው ተጠቃሚ የመሆን መብታቸውን እንደምታከብር ገልጸው በመ ርቃቱ ላይ ኬንያ መሳተፉ አቅር እንዳሰኛቸው ግን ጠቁሟል። አምባሳደሩ አሁንም ኬንያን እውነተኛና እምነት የሚጣልባት ሀገር አድርገን ነው የምናየው። በእርግጥ የደቡብ ሱዳን መሪም ተገኝቷል። ግን የኬንያን ተጽዕኖ ስለምንረዳ ነው ያሳሰበን በሚል የሶማሊያና የደቡብ ሱዳን መሪዎች መገኘትን ለውጥ የማያመጣ አድርገው አቅርቧል። የብልጽግናው አገዛዝ የህዳሴው ግድብ ወደ አሜሪካ ወስዶት በነ ዶናልድ ትረምፕ ፊት ስምምነት ሊፈርም ተዘጋጅቶ በኢትዮጵያውያን ግፊት እንዲወጣ የተደረገበትን ሁኔታ አስታውሰው ያኔ ዝግጁ ነበርን ከኢትዮጵያ በኩል ግን ድንገት ነው ፍላጎታቸውን የቀየሩት፣ በማለትም ጠቅሰዋል። የኬንያ ፓርላማ ፈጉባኤ በሰጡት ምላሽም የግብፅ መንግስት በናይል ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ አካታች ውይይትን እንዲቀበል ማሳሰባቸውን ገልጸዋል። የፈረንሳይ የቀድሞ ፕሬዚደንት ኒኮላስ ሳርኮዚ ለምርጫ ቅስቀሳ በሚሊዮኖች የሚቆጠር ገንዘብ ከሊቢያው መሪ ኮሎኔል ሞአመር ጋዳፊ በመቀበል ጥፋተኛ ተብለው የአምስት ዓመት እስር ተፈረደባቸው። ሳርኮዚ ክሱን ፖለቲካዊ ነው ብለው ቢከራከሩም እንደ ፈረንጆቹ አቆጣጠር በ2007 ከጋዳፊ የተቀበሉትን ገንዘብ ለምርጫ ቅስቀሳ በመጠቀም ተከስሷል። በምትኩ ሳርኮዚ ጋዳፊን በምዕራብ አፍሪካ ሀገራት ዘንድ ያላቸውን ስም ለመገንባት ቃል መግባታቸውን አቃቢ ህግ ጠቅሷል። የሰባ ዓመቱ አዛውንት ሳርኮዚ ፈረንሳይን ከ 2007 እስከ 2012 ድረስ በፕሬዚደንትነት መርተዋል። ፍርድ ቤቱ ሳርኮዚ በህገወጥ መንገድ ከተገኘ የምርጫ ቅስቀሳ ገንዘብ በግል ተጠቃሚ መሆናቸውን የሚያሳይ በቂ ማስረጃ አልቀረበም ብሏል። ሳርኮዚ ጥፋተኛ ሆኖ በመገኘታቸው የአምስት ዓመት እስርም ተፈርዶባቸዋል። ይህ ማለት ይግባይ ቢጠይቁ እንኳን በእስር ቤት ማሳለፋቸው የማይቀር ይሆናል። ችሎቱ ከእስር በተጨማሪም 100 ሺህ ዩሮ ቅጣት እንዲከፍሉ በይኗል። በቀድሞ የፈረንሳይ ፕሬዚደንት ላይ ምርመራ የተጀመረው በፈረንጆቹ አቆጣጠር በ2013 የጋዳፍ የመጀመሪያ ልጅ የሆነው ሳይፍ አልኢስላም ሳርኮዚ ለምርጫ ቅስቀሳ ካባቱ በሚሊዮኖች የሚቆጠር ገንዘብ መውሰዳቸውን በመግለጽ ከወነጀላቸው በኋላ ነው። የሳርኮዚ ባለቤት ካርላ ብሩኒም ከጋዳፊ ጋር በተያያዘ ለቀረበው ክስ ማስረጃ የሚሆኑ ሰነዶችን በመደበቅ እንደዚሁም ከወንጀለኞች ጋር በመተባበር ባለፈው ዓመት ክስ የተመሰረተባቸው ሲሆን ሁለቱንም ክሶች ክደው ተከራክሯል። በ2012 በምርጫ ከተሸነፉ በኋላ ሳርኮዚ በተለያዩ ወንጀሎች ላይ እጃቸው አለበት በሚል ምርመራዎችም ተደርጓል። በ2024 ለዳግ ምር ከፍተኛ የሆነ ገንዘብ በማውጣትና ወንጀላቸውን ለመሸፈን የህዝብ ግንኙነት ኩባንያ በመቅጠር ጥፋተኛ ከተባሉ በኋላም ይግባይ ብለዋል። በዚህ ክስ የአንድ ዓመት ስር ተፈርዶባቸው የነበረ ሲሆን በኋላ ላይ ስድስት ወር ተቀንሶላቸው ነበር። በ2021 ደግሞ ለዳኛው ጉቦ ለመስጠት በመሞከር ጥፋተኛ ሆነው እስር የተፈረደባቸው የመጀመሪያ የፈረንሳይ ፕሬዚደንት ሆኗል። በታሳስ ወር የፓሪስ ይግባይ ፍርድ ቤት እስር ቤት ከሚገቡ ይልቅ ቤታቸው ሁኖ መከታተያ ተገጥሞላቸው ቅጣታቸውን መፈጸም ይችላሉ ሲል ወስኗል። ወዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።